ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። ሆንክ ነጽ ውሸታም ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር። ማስረጃ ውጭ አላችሁ ማስረጃ አወጣውኝ ስለ በፊቱ አይመለከተኝም። ሁለት አይደለም አስር ሀያ ሴት ሊደረድር ይችላል። አይመለከተኝም እኔ እና ሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛለሁ ነው እያልኩ ያለሁት። ስለዚህ ቡታጅራሩ ይልበት እሷን ማግኘት ተገቢ ነው። ፍቅረኛዎች ነበር አለ ማንም ከፍቅረኛ ውጭ እንደዚህ አይነት ላይፍ አያሳልፍም። ያሳልፋል የትኛውን ቤስት ፍሬንድ ሆን ነበሩ ማንም ማንም ከሄድን በኋላ እኔ ስላሳልፉት አሁንም ደጋግም የሚናገረው አይመለከትም ማውራታቸው ተገቢ ነው። እርግጠኛ ነሽ ማለት አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች ሰላም ብያለሁ። እንግዲህ ላይክና ሰብስክራይብ እያደረጋችሁ ጥሩ አስተያየታችሁን ለምትሰጠኝ ከልብ ነው የማመሰግነው። ሩታ ሩታ ግን ሳላደንቃት አላልፍም። ሩታ በጣም ጀግና ሴት ናት። ኮስታራ ጀግና ማለት ነው። በቃ እንዲህ ነው ሴት ማለት በቃ ወንድም ሆነ ሴት ማለት ነው በቃ ከምትኖሩት ሰው ጋር የከናንተ በፊት የነበረውም ማለት ነው ከናንተ በፊት የነበረውን ህይወት አያገባችሁም። ሴቷም ሆነ ወንዷም ሆነ ወንድም ልጅ ቢሆን በቃ ለምሳሌ ወንድ ልጅ አሁን ሩታ ከአብርሽ በፊት የነበረው የነበራትን ህይወት አያገባውም፣ ግን እሷን ካገባ በኋላ የሚከሰከስ ወንድ ነው። እዛ ጋር ነው የሚያገባን ማለት ነው ሴትም ሆነች ወንድ ከዛ በፊት ግን ያላት ህይወት የራሷ የግሏ ስለሆነ ማንም አይጠይቃትም። አያቸው እንግዲህ ይቺ ልጅ ከሩታን በፊት ከፍቅርም በፊት ነበረ ማስረጃዎቿን እንዳመጣች ማለት ነው። ከሩታን በፊት ከፍቅርም በፊት ፍቅረኛው ነበረች። ይህም ፍቅረኛ የሚባለውን ነገር አለ ያጥፋው ከምድር እና የዛን ጊዜ ጓደኞቹ ሁላ ማለት ነው እያጀቡ ብዙ ቪዲዮዎችን ያወጣችው ማስረጃ አውጥታለ ልጅቷ ብዙ ቪዲዮዎችን ብዙ ዘና ፈታ እያሉ ማለት ነው ብዙ ነገሮችን አውጥታለች። ውሸትም እንዳትባል አውጥታለች ማስረጃዎችን እሷ ባለችበት ተቃቀፈው ምን እያሉ ምን እያሉ እየተሳሳሙ እየተላላሉ እና ያንን እንግዲህ እሷ ዲላ ዩኒቨርሲቲ ገብቼ ነኝ ትምህርት ልትማር ዩኒቨርሲቲ ገብቼ ከሩታ ጋር ዩቲዩብ ልስራ ብሎ ብር ከፍሏት ማለት ነው ለሩታ ብር ከፍሏት እንደሚሰራ ነው የማውቀው። ከፍቅር እስጋ አላወቅሽም፣ ከፍቅር ጋርስ ምን እንደሚሰሩ አላወቅሽም ነበር። ከዚያ ይቀጥላል። ከዚያ ደግሞ ብር ከፍሎ እንደሚሰራ ለሩታ ብር ሰጥቷት እንደሚሰራ ነው እንጂ እኔ ተፋቅረው እንደተጋቡ አላውቅም ነበር። ለምንድን ነው እንደዚህ የምታደርጉኝ እያለች ነው። ግን የሴት ልጅ ግፍ ይብቃም ማለት ነው የሴት ልጅ ግፍ ከነሳ አድርጉ ወንዶች ማለት ነው። አትግቡ። ሴት ልጅ ሴት ልጅ በቃ ስስ ጎን ነው ያለን፣ ስስ ልብ ነው ያለን። አትስበሩን፣ ወላ አትስበሩን። ሁላችሁም ማለት ነው፣ በተለይ ሴት ልጅ። ወንድ ልጅ የራሱ ጉዳይ፣ ወንድ ነህ። ግን ታሳዝናላችሁ፣ ወንዶችም እንደዛው ትስትሰበሩ፣ በጣም ነው ታሳዝናላችሁ። ሴት ልጅ ግን በጣም አትጉዷት። ብዙ ሜዳ ላይ ሜዳ ላይ የምናየው ነገር ሴት ልጅ ስታለቅስ ነው። እና ይቺ ልጅ ስታለቅስ በሰዓቱ አሳዝነኝ ነበረ። ከዛ ጠለቅ ብዬ ግን ስረዳት ሴት ልጅ እንደዚህ መነፋረቅ ምንድን ነው ነው ያልኩት። ይጭ ነው ያልኩት። እንዴ የምን መነፋረቅ ነው የምን እንትን ማለት ነው። በቃ ከሄደ ሄደ ነው። ሌላ የለም። ላንቺ ያለው ደግሞ የትም አይሄድም። ይሄድ እርግጥ፣ እንድረዳሻለን። የወደዱትን ሰው ማጣት ይከብዳል እዚህ ጋር እሺ፣ ሰው ቢንጋጋ ያንን የወደድሽውን ሰው ካልሆነ አትፈልጊም። እንደዛ ሆኖብሽ ሊሆን ይችላል። ስለዚህ አሁን ሩታ ረገዘች፣ ማነው አረገዘች፣ ሰርግ ተደገሰና ተጋቡ ምናምን ሲባል ነው አሁን ብድግ ያለችው፣ እንጂ እስከ ዛሬ የነበረች ከሩታ ጋር ብዙ ጊዜዎችን አሳልፈዋል። እንደዛም ብለን እንዳንፈርድ ደግሞ ከሩታ ጋ ብር ከፍሏት እንደሚሰራ እንጂ የማውቀው እንደተፋቀሩ አላውቅም ነው ያለችው። እሺ ዱባይ ሄዶ ሲያገቡ ሰርጋቸው ሲደገ ሴት ነበርሽ፣ አልመጣሽም። ቢያንስ ሁለት ሳምንት አልፎታል። የለሽም። አሁን ነው እሱ ቡታጅራ ማን ነው አብረሽ ቡታጅራ ሊሄድ ነው ሲባል ይዘሽ ቃልሽም እንጂ ሴትዮዋ ማለት ነው ማለትም እዛው ቡታጅራ እዛው እዛው እንድትገናኙ መሰለኝ። እና ይህን ይመስላል አላቅላችሁ እንግዲህ እውነቱ ማን ጋር እንዳለ የምናውቀው ነገር የለም። እኛ ያገኘነውን መፈትፈት ብቻ ነው። ሺ ጥንታችኋል። እኛ ካገኘን አንለቅ ማንኛውንም ሀሳብ አስተያየት እንሰጥበታለን። እንደዛ ነው እንግዲህ የኔ ሀሳብ፣ የገረመኝን ነገር ማምጣት አይቀርም። ስለዚህ ሴትን ልጅ አትበድሉ። ይበቃናል ይበቃናል። ፍትህ ለሴት ልጅ ፍትህ ለሴቶች ልጆች። አታስለቅሱም ባካችሁ። ሩታ ደግሞ ጀግና ሴት ቆራ ሴት ናት፣ ምንጊዜም አታለቅስም። ማንንም ምን በጥፊ እንዳቀለጠች፣ እሱም ቢሆን በጥፊ አይቀርለትም፣ እየተመታ ነበር። አብርሽም ቢሆን በጥፊ ነበር የምትለው ፍቅርም በጥፊ ነበረች፣ ፅጌም በጥፊ ነበረች። አዎ ተፅጌም ጋር ነበር እኮ ሰውዬው፣ አራተኛ አምስተኛ ማለት ነው። ፅጌን እረስቻታለሁ። አብርሽ የሚባል ሰውዬ ፅጌንም እንትን ይል ነበረ አወደድኩሽ፣ አፈቀርኩሽ ብሎ ሩታን ለማናደድ እና እንደዛ ነበረ። እና በነገራችን ላይ እህቶቼ ባል ስታገቡ ባላችሁ ወንድም ተሆናችሁ፣ ወንድሞቼ የሚስታችሁ የቀድሞ ሕይወቷ አያገባችሁም። እህቶችም ደግሞ ሴቶቹ የባልሽ የቀድሞ ሕይወቱ አያገባሽም። በቃ ሩታ እንዳለችው እኔም ተረዳሁ። እኔም ትክክል ናት ነው ያልኩት ማለት ነው። የቀድሞ ሕይወቱ ሲጀመር አያገባንም። በቃ ያ ህይወቱ የግሉ የብቻው ነው። እኔ ጋር ከመጣ ግን ከኔ ጋር ከተጋባን እና ከኔ ጋር ከሆነ በኋላ በእኔ ላይ እኔን ቤት አስቀምጦ እሱ የሚንዘላዘብ ከሆነ ከሌላ ሰው ጋር ያገባኛል፣ ይመለከተኛል፣ እሪም ቡ ይፈርጥላለሁ ማለት ነው። በቃ ግን ከዛ በፊት ያለው አስርን የሚንጫጫ በአንድ ሙቀጫ ነው ምለው ማለት ነው። ጸጥ ነው ምለው መልስም አልሰጣቸውም። በቃ አንተም መልስ እንዳሰጥ ነው የምለው፣ ባለቤቴን ማለት ነው። ለማንም መልስ እንዳሰጥ ነው የምለው። ስለዚህ ጸጥ ነበረ። አሁን ሩታ ወጥተው መለፋለፍ ሳይሆን፣ ለእሷ ምላሽ መስጠት ሳይሆን፣ ሩታ እንዳስተሳሰቧ ጸጥ ነበረ። ዝም ብትላል ማለት ነው። ለፍልፋ ትቀር ነበር። የሚዲያ ላይ ልጅቷ ማስረጃ እንጥታለች። ትክክል ከፊ። አሁን በፊት አብረው እንደሚሰሩ አብረውት እንደሚሉ ነው ያመጣቸው ማስረጃ በጓደኞቹ ፊት እና እንግዲህ እነሱ ያው እንግዲህ አላቅም እንደዚህም እውነታው እንግዲህ ማርጋ እንደሆነ የምናውቀው ነገር የለም። እኛ እንግዲህ ያው መሰለን የመሰለን ነገር መናገር ነው። ገብቷችኋል? አይመለከተንም ለነገሩ ይመለከተናል። ሴት ልጅ ስትበደር ይመለከተናል። ወተን ሁላችንም ፍትህ ልንል ይገባናል ለሴት ልጅ። አይመስላችሁም? እኔ እንደዛ ተረድቼው ነው የመጣሁት ማለት ነው። ሴት ልጅ እንደመሆኗ መጠን ሴት ልጅ እንደመሆኗ መጠን ሴት ልጅ መበደል የለባትም ፍትህ ለሴት ልጅ ፍትህ ለሴት ልጅ እንላለን ወንዶች ደግሞ ወንድ ነን ብላችሁ እንደፈለጋችሁ አትርገጡ ትሰበራላችሁ ኦኬ ስነ ስርዓት ያዙ ሰምታችሁ